ሰላም ጤና ስለን፣ እንዴት ናችሁ? የዩቱብ ቤተሰቦች ዛሬ ለና የምንመጣው በተለይ በተለይ ይሄ የሚጠቅመው ለዩኒቨርሲቲ ተማሪዎች እንዲሁም ደግሞ በዚህ ስራ ላይ ፍሬሽ ለሆናችሁ ከዩኒቨርሲቲ ግራጅ የታደርጋችሁ ፕራክቲካ በጣም ፍሬሽ የሆናችሁ ልጆች ይህኛው ቪዲዮ ይጠቅማችኋል ብዬ አስባለሁ። እዚህ ጋ ማስተምረው ስለ ፒዲቴስት ነው። እርግዝናን እንዴት እናውቃለን ማለት ሽንትን ወስደን በተለያየ በላቦራቶሪ ማየት እንችላለን። ግን ያለ ላቦራቶሪ ደግሞ እዚያው ወደውኑ አይተን ካየን በኋላ እንዴት ነው እርግዝና ማወቅ የምንችለው? ስለዚህ በመጀመሪያ ደረጃ እርግዝናን ለማየት የምንጠቀመው መንገድ ፒዲሴስ የማኑዋል የምንጠቀመው በሬክተም በኩል ነው መገባት ያለበት፣ በት በሚወርድበት ነው መግባት ያለብን ስንገባ ቀኝ እጅ ነው ወይስ ግራ እጅ ነው መጠቀም ያለብን? በጣም ወሳኝ ነገር ነው እና ስለዚህ መጠቀም ያለብን ግራ እጅ ነው መጠቀም ያለብን። ግራ እጅ መጠቀም ያለብን ለምንድን ነው? ግራ እጅ በግራ እጅ ስንገባ ቀጥታ እጃችን የሚሄደው ወደ ቀኝ ነው የሚሄደው ወደ ቀኝ ደግሞ ምን አለ መሰላችሁ፣ ወደ ቀኝ ያሉት ኢንተስቲኖች ያሉ ዩትረስ አለ። ስለዚህ ማየት ያለብን ወዴት ነው? በግራ እጅ ትገባለ፣ ወደ ቀኝ ትሄዳለ። እጁ ራሱ ወደዛ ነው የሚመች የሚወስድ ማለት ነው። ቀጥታ ወደ ቀኝ ከሄድክ ዩትረሱን ትፈልጓለ። ዩትረሱን ከፈለክና ዩትረሱን ካገኘ በኋላ እዛ ውስጥ የምትፈልገው ፌተስ አለ ወይ ጥጃ አለ ወይ። ስለዚህ በተለይ በተለይ ማየት ያለባችሁ ከሁለ ወር በታች ማየት የለባችሁ ስትጠይቃላችሁ ካስጠቃችሁ ስንት ጊዜዋ ነው ትላላችሁ። ካስጠቃው ምናልባት ሁለ ወር ነው ካላችሁ የሁለት ወርን እርግዝና ማየት ማለት እምብሬው ማበላሸት ስለሆነ ከሁለ ወር በታች ቢሆን ይመረጣል አለማየቱ ማለት ነው። ከዛ በላይ ከሆነ ግን ከሁለ ወር ወይ ደግሞ ከሶስት ወር በላይ ከሆነ አናውተም ካሊ ወዴትም እንደሚሄድና የት እንዳለም ስለምታውቁት በዚህ ሰዓት መጠቀም ትችላላችሁ። ወደ ቀኝ ያለው ሩመን ነው ያለው፣ ጨጓራ ነው ያለው። ቀጥታ ሄዳችሁ ስትነካኩት የምታገኙት ጨጓራ ነው የምታገኙት። ስለዚህ እናንተ ያያችሁት ቴስት ያደረጋችሁት ፎልስ ይሆንባችኋል። ጨጓራ ስትነካኩ ጥጃ ይነካችሁ ይመስላችኋል። ስለዚህ ጥጃ ይነካችሁ ይመስላችሁ እና ይቺኛዋ ላም እርግዝና አላት ትላላችሁ። ባለቤት እያው እርግዝና አላት፣ ኦኬ ብሎ ተደስቶ ይጠብቃታል። እሱ ግን ምን ይሆናል? ለት ዘጠኝ ወርን ጠብቆ ልጅ የለም። ወር ሰባት ወርን ይጠብቃል እርግዝናው እየጨመረ ይሄድ። ሐኪሙ አይቶ እርግዝና አላት ብሎኛል ይላል። ስለዚህ ምንድን ነው የእናንተ ተአማንነት እዚህ ጋር ነው፣ ወርዶ ማለት ነው። ስለዚህ በእንስሳት ሕክምና ዓለም ያንተን ሙያ የሐኪሙን ሙያ ሙያ በጣም ከፍ የሚያደርግና ዝቅ የሚያደርግ ስራ ቢኖር ፒዲ ቴስት ነው። ለምን ያላትን የላትም ትላለ፣ የሌላትን ደግሞ አላት ትላለ። ስለዚህ በጣም አወዛጋቢ ነገር ይፈጠራል። ነገ የቀጣይ ከዚህ ሱቃ ከደንበኛ ጋር ተመልሰ ስራ ስራ ለምን አዋክብሃል፣ አወዛግብሃል። ለምሳሌ ችለም ታያታለ የላትም ትላለ። ከሌላ ሰውየው ይሸጣታል። ምናልባት ያኔ ሲሸጣት የአራት ወር እርግዝና ካላት የተሸጠበት ቦታ ሄዳ ስድስት ወርን ቆይታ ወይ ደግሞ አምስት ወርን ቆይታ አትወልዳለች እንዴ? ዶክተሩ እኮ የላትም ብሎኛል። ስለዚህ ብዙ ውዝግብ ይፈጠራል። ስታዩ በጣም በከፍተኛ ጥንቃቄ ማየት አለባችሁ። በግራ እጃችሁ ነው የምታዩት። ግራ እጆቻችሁ ላይ ያሉ ጥፍሮች በምንም አይነት ማደግ የለባቸው። ኳንታ አድርጋቸው ሲገቡ ጥፍሮቻችሁ ላይ ጥፍር በቅሎ ካለ የሬክተም ክፍሉ ስስ ነው የሚሆነው። ለምን ማድማት ይሆናል። ላሟ ማድማት ስለሚሆን እጆቻችሁ የምትሰሩበት እጆቻችሁን፣ ጥፍሮቻችሁን ማስተካከል ትችላላችሁ። ሶ እርግጠኛ መሆን አለባችሁ። ምናልባት እጃችሁ ላይ እምቢ የሚላችሁ ከሆነ በሳብሎን ወይ ደግሞ ኢሪቴሽን በማይኖረው ፈሳሾች የጓንቱን ማርጠብ ትችላላችሁ። ለምን ብዙም እንዳትጨነቁ። እጃችሁ እንድገባላችሁ ስትፈልጉ ኬት ትጀምራላችሁ። ከቡልቫ ኦክሶክሲቭስ ባለው አጥንቶች ማለት ነው። ከቡልቫ ትጀምሩና በእጃችሁ ቀስ እያላችሁ ምንን ትፈልጋላችሁ? የማህፀን ጫፍን ትፈልጋላችሁ። ሰርቪክስን ማለት ነው። እሱን ትፈልጉና እሱም ካጣችሁት ኦልሞስት እርግዝናው የአራት ወርና ሰባት ወር መሀል ከሆነ ወደ አብዶምናል ካቪቲ ታች ነው የሚደበቀው። ስለዚህ ማድረግ ያለባችሁ አብዶምናል ካቪቲ ስትሉ ደግሞ ወደ ጭጓራ በምንም ተአምር፣ ወይ ደግሞ ወደ ሩመን ወደ ግራ ወዴትም አይሄድም። እያችሁ ወደ ቀኝ ለመፈለግ በግራ ነው መግባት ያላችሁ ያለባችሁ ብያችኋለሁ። በግራ ስትገቡ ቀጥታ ዩተርሱን ታገኛላችሁ። ይሁላችሁ እንደኳ ኳስ ሲነፋና ተንጠልጥሎ እዛ ውስጥ ይኖራል። ስለዚህ ቀስ ተብሎ ይገባና ይፈለጋል። ከፈለጋችሁ በኋላ ካያችሁት በኋላ ለራሳችሁ መጀመሪያ እርግጠኛ መሆን አለባችሁ። ለራሳችሁ እርግጠኛ ከሆናችሁ በኋላ ባለቤትየው የደስታ የምስራችን ማብሰር ትችላላችሁ ማለት ነው። ስለዚህ ይሄኛውን ፒዲቲ በዚህ መንገድ መጠቀም ትችላላችሁ። እስካሁን ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎልኝ።